ሌላው ህገኛ ነው ስብስብ ነው። ህገኛ እንግዲህ እዚህ ላይ ያለውንም ብታነቡት ምንድነው የሚለው? ሀ እና ለ ስብስቦች ቢሆኑ እና የስብስብ ለአባላት በሙሉ የስብስብ ሀ አባላት ከሆኑ እና ሀና ለ እኩል ካልሆኑ ስብስብ ለ ለስብስብ ሀ ህገኛ ነው ስብስብ አያችሁ። ያ ማለት ሁለቱ እኩል መሆን የለባቸው። ቀደም ምንድነው ያልኳችሁ እዚህ ጋር ስንሰራ ነው ስብስብ ነው ማለት ስብስብ ሀ የራሱ ስብስብ ሀ ንዑስ ስብስብ ነው የሚሆነው። ለምን? እኩል ናቸው። አሁን ሀ እና ቀ እኩል ናቸው። እዚህ ጋር ብናይ ስብስብ ሀ እና ስብስብ ቀ እኩል ስብስቦች ደግሞ ምንድን ናቸው የሚለውን ነገር እናያለን። እኩል ማለት በአባላትም በአባላት ብዛትም እኩል የሆኑ ማለት ነው። እያንዳንዳቸው የአባላት እንትን እኩል ከሆኑ አንድ ከአንድ ጋር አንድ ከአንድ ጋር ሁለት ከሁለት ጋር ሶስት ከሶስት ከአራት ከአራት ጋር እኩል ስለሆኑ እንዲሁም የአባላቱ ቁጥር እኩል ስለሆነ ስብስብ ሀና ቀ እኩል ናቸው እንላለን። ስለዚህ ሁለቱ ስብስቦች እኩል ከሆኑ አንዱ ላንዱ ንዑስ ስብስብ መሆን አይችልም። ያ ማለት አንድ ስብስብ ለራሱ ህገኛ ንዑስ ስብስብ ሊሆን አይችልም ማለት ነው። ያንን ነው የሚይዘው። እዚህ ጋ አሁን ጽሁፉ ስለበዛ ብዙ ነገር እንዳይመስላችሁ፣ ያ ህገኛ ንዑስ ስብስብ በምልክት እንደዚህ ነው፣ በሲ ነው የሚወከለው ማለት ነው። በምልክት በሲ ነው የሚወከለው። ስለዚህ እዚህ ጋ በሲ ይወከላል። በቃ ስለዚህ ህገኛ ንዑስ ስብስብ ነው እንላለን። ህገኛ ንዑስ ስብስብ አይደለም ደግሞ ሲዋን መሰረዝ ነው። ከዚህ በፊት እንዳየነው ነው፣ ኤፕሲሎን መሰረዝ ማለት ነው። እንደዚህ አይደለም፣ ንዑስ ስብስብ አይደለም እንዳለው ማለት ነው። አሁንም ህገኛ ንዑስ ስብስብ አይደለም፣ ህገኛ ንዑስ ስብስብ ነው እያልን እናያለን። ለየሃ ህገኛ ንዑስ ስብስብ ነው ማለት ነው። ይሄ ለማለት ሁለቱ እኩል አደሉም ለማለት ነው። አሁን ልዩነቱ ንዑስ ስብስብ ነው ግን ንዑስ ስብስብ ነው ግን፣ ሁለቱ እኩል እንዳልሆኑ ነው የሚነግረን ሃ እና ለእኩል እንዳልሆኑ ነው የሚነግረን። እኩል አይደሉም ማለት ነው። ለምሳሌ ሃ ሚን ለየሃ ንዑስ ስብስብ ነው ካልን ካለን ለያሃ ንዑስ ስብስብ ነው ካልን፣ ሃና አለ እኩል ሊሆኑም ይችላሉ፣ ላይ ሆኑም ይችላሉ። ምን ችግር የለውም። ግን እዚህ ጋር ሁለቱ ሃና አለ እኩል አይደሉም። በእርግጠኝነት የምናውቀው ያን ነው። ለያሃ ንዑስ ስብስብ ከሆነ ለናሃ ፈጽሞ እኩል አይደሉም ማለት ስብስብ፣ ይሄ ማለት ስብስብ ለ ለስብስብ ሀ ህገኛ ንዑስ ስብስብ ነው ይባላል። አንድ ስብስብ ለራሱ ህገኛ ንዑስ ስብስብ መሆን አይችልም። በቃ ይሄ ነው ዋናው። ሀ ይሄ ማለት እንደዚህ ነው ሀ የሀ ህገኛ ንዑስ ስብስብ መሆን አይችልም ማለት ነው። ባዶ ስብስብ ከራሱ ውጭ ለማንኛውም ስብስብ ህገኛ ንዑስ ስብስብ ነው ይላል። እንግዲህ አንድ ባዶ ስብስብ ቢኖር ምንድነው የሚሆነው? ባዶ ስብስብ ከራሱ ውጭ ለማንኛውም ስብስብ ህገኛ ነው ስብስብ ነው ለራሱ ህገኛ ነው ስብስብ አይሆንም እንደዚህ ነው ቀመሩ ላሳያችሁ አሁን ቀመሩ ከዚህ በፊት ያየ ነው ምንድን ነው ሁለት አይለ ቁጥር ነ ነው አደለ ያየ ነው ነ ማለት የነ ማለት ምን ነበር ነ ማለት የስብስብ ሀ የአባላት ብዛት ማለት ነው አደለ አሁን ለምሳሌ ስብስብ ሀ ባዶ ስብስብ ቢሆን ይህ ማለት ነ ማለት ምንድነው ዜሮ ነው የሚሆነው። አይደለ በቀመሩ ከሄድን ሁለት አይለ ቁጥር ዜሮ ሲቀነስ አንድ ነው አይደለ የህገኛ ንዑስ ስብስብ ብዛትን ለማወቅ ስለዚህ፣ ሁለት አይለ ቁጥር ዜሮ ደግሞ አንድ ነው። አንድ ሲቀነስ አንድ ደግሞ ዜሮ ነው። አያችሁ። አንድ ስብስብ ለምሳሌ ባዶ ስብስብ ስንት ነው ስብስብ ህገኛ ንዑስ ስብስብ አለው? ካል ምንም የለው ለራሱ ህገኛ ንዑስ ስብስብ መሆን አይችልም። ባዶ ስብስብ ባዶ ስብስብ የራሱ ህገኛ ንዑስ ስብስብ እንዴት ሊሆን ይችላል? ለሌሎች ግን ይሆናል። ለሌሎች ይሆናል፣ ግን ለራሱ አይሆንም። እንደዛ ነው እያላችሁ ያለው። ይሄንን እንዴት ነው ብላችሁ ከጠየቃችሁኝ ሁለት ኃይለ ቁጥር ዜሮ ለምንድን ነው አንድ የሆነው ካላችሁ የትኛውም ቁጥር ጠ ኃይለ ቁጥር ዜሮ ከተባለ አንድ ነው። አንድ ሺህ ኃይለ ቁጥር ዜሮ ከተባለ አንድ ነው። የትኛውም ቁጥር ኃይለ ቁጥር ዜሮ አንድ ነው። ስለዚህ ሁለት ኃይለ ቁጥር ዜሮ አንድ ከሆነ አንድ ሲቀነስ አንድ ደግሞ ምን ይሆናል? የህግኛን ንዑስ ስብስብ ብዛትን ለማወቅ ነው እንደዚህ የምናደርገው ማለት ነው። ስለዚህ እችን ነገር በእውነት ሀሰት ላይ ያው መጠበቅ ነው እና ፕራክቲካል እንደዚህ ትንሽ አጠር ያሉ ምሳሌዎችንም በመስጠት መስራት ትችላላችሁ። እዚህ ጋር ደግሞ ይህ ይዟል አሁን የስብስብ መ አባላት ሀለ አመር ውሃ አንድ ሶስት አምስት ናቸው፣ እና ስብስብ ሰ ደግሞ ሀለ አንድ ሶስት አምስት ከሆነ ሰ የስብስብ ሰ የስብስብ መ ህገኛ ንዑስ ስብስብ ነው ይላል። ይህንን እያለን ያለው ምንድነው ሰ እና መ በእርግጠኝነት እኩል አይደሉም እያለን ነው። እኩል ስናያቸው እኩል አይደለም። ያ ማለት ደግሞ እዚህ እያንዳንዱ ሰ ውስጥ ያለው ለውስጥ አለ። እውነት ነው። ስለዚህ እንደዚህ ሲነበብ ስብስብ ሰ ህገኛ ነው ስብስብ መ ነው። ሲነበብ እንደዚህ ነው የሚነበበው፣ ሰ ህገኛ ነው ስብስብ ይባላል። ያ ህገኛ ነው ስብስብ ለአይደለም ነው። ይሄ ደግሞ ስብስብ ሀ የስብስብ ለህገኛ ነው ስብስብ አይደለም ብለን ማንበብ እንችላለን ማለት ነው። አስብስብ ወን እንመልከት። እዚህ ጋር ህገኛ ንዑስ ስብስቦቹ እና ማን ናቸው? ከዚህ በፊት እንዳየነው ነው የሚሆነው ማለት ነው። አሁን እዚህ ጋር እንዴት አድርገን ነው የምንሰራው? ሁለት ኃይለ ቁጥር 3 ሲቀነስ አንድ። መጀመሪያ የምንሰራው እችኛዋን ፓርት ነው ማለት ነው። መጀመሪያ ኃይለ ቁጥር ነው የምንሰራው። ስለዚህ መጀመሪያ ኃይለ ቁጥሩን ስንሰራ 8 ይሆናል። ሲቀነስ እቺ የተቀነሰችው ማን ናቸው? አሁን ራሱ ነው የተቀነሰው። አንድ ስብስብ የራሱ ህገኛ ንዑስ ስብስብ ስላልሆነ ራሱን ነው የሚቀንሰው ማለት ነው ራሱን ስለዚህ ስንት ሆነ? ሰባት ሁለ ጊዜ የህገኛ ነው ስብስብ ብዛት ስንት ነው የሚሆነው? ኢተጋማሽ ነው የሚሆነው። ምክንያቱም አንድ ከላው ላይ ራሱን ይቀንሳል። አንድ ራሱ ስለሚቀነስ ማለት ነው። እና ይሄንን ደግሞ ብንሰራ ከዚህ በፊት አዚ ጋ በዜሮ እናወጣለን። በዜሮ አባላት ያው በዜሮ አባል ስናወጣ ፋይ። ቀጥሎ ደግሞ በአንድ አባል ደግሞ ስናወጣ ስብስብ ሀ ኖስ ስብስብ ለ ኖስ ስብስብ ሐመር ውሃ ብለን አሁን ደግሞ በአንድ አባላት አወጣን። ቀጥሎ ደግሞ በሁለት አባላት ነው የምናወጣው። በሁለት አባላት ደግሞ ስናወጣ እንዲህ ነው። ሁለቱን ነው የሚይዘው መጀመሪያው ወይም ደግሞ ይሄኛውን የመጀመሪያውን ከዚህ ከዚህ ማዛመድ ነው። ስለዚህ ሀ ለ እና ሀ ለ እናዛመዳለን አደለ ሀና ለ ቀጥሎስ ሃንና ሃመሩሃን ከሃመሩሃን ቀጥሎ ደግሞ እዚህ ጋር ለና ሃመሩሃን ነው። ወደፊት ነው የምንሄደው እዚህ ከደረሰን ከደረሰ ይሄን እንዲህ ያዛመድ እና አይደለ ይሄንን ከዚህ ከዚህ ካዛመድን አሁን ወደፊት እንሄደ ወደፊት እንሄድና እንደዚህ ነው እናዛመደው ስለዚህ ስንት ይሆናል ማለት ነው? ለእና ለና ሃመሩሃ አሁን በሁለት ጨርሰናል። ስለዚህ በሶስት እንሂድ ደግሞ በሶስት ስንሄድ አይሆንም። ለምን ራሱ መሆን ስለማይችል ማለት ነው። በሶስት አናወጣም። ህገኛ ላይ ሶስት አባላት ካለው ራሱን በራሱ መሆን ስለማይችል ማለት ነው ስብስብ ወያ የራሱ ህገኛ ነው ስብስብ መሆን ስለማይችል ስለዚህ፣ እነኚህ ናቸው ሰባቱ ማለት ነው። ስንቆጥረው አንድ፣ ሁለት፣ ሶስት፣ አራት፣ አምስት፣ ስድስት፣ ሰባት ሆነ ማለት ነው። ስለዚህ ይህን ዘዴ ተጠቀሙ። ስታወጡ በዜሮ አውጡ፣ ምክንያቱም እንዳትሸወዱ። ወይም ደግሞ ወጎን ወደ ጎንም መዘርዘር ትችላላችሁ። አሁን ስዘረዝሩ ወደ ጎንም መዘርዘር ትችላላችሁ። አሁን እኔ እዚህ ጋር ለእናንተ ለማሳየት ነው እንጂ ወደ ጎን ለምሳሌ እንዲህ። ቀጥሎስ በአንድ ትዘረዝራላችሁ። አሁን በአንድ በአንድ ከዘረዘራችሁ በኋላ በአንድ ከጨረሳችሁ በኋላ ከዛ ደግሞ በሁለት አሁን ሀና ለ ቀጥሉ ሃና አመሩሃ ከዛስ ለና አመሩሃ እያለ ይቀጥላል ማለት ነው። ስለዚህ ይሄንን እነኚህን አሁን በትልቅ ካርሊብሬስ ውስጥ አስገቡታላችሁ። ይህ ትልቁ ሁሉንም የሚያቀፍ ነው። እነኚህ ደግሞ እያንዳንዳቸው እዚህ ውስጥ የተጠቀሱት እዚህ ውስጥ የተጠቀሱት ደግሞ ምንድናቸው ንዑስ ስብስቦች ናቸው ማለት ነው። ህገኛ ንዑስ ስብስብ ነው። ንዑስ ስብስብም ነው። ህገኛም ንዑስ ስብስብ ማለት ነው። ሁለቱንም ይሆናል።